የሆነ ነገር ሪዲስ ያደርጋል፣ ይቀንሳል፣ የሆነን ሳይድ ይሸርፋል። እና እኔ በእመቤታችን ጉዳይ በዚህ በፎለን ኔቸር ምናምን የሚለው ጉዳይ ቃሉን መጠቀም ትክክል አይደለም። ሁሉንም ነገር ንጽሕናዋን፣ ቅድስናዋን መናገር፣ ሞቷ ደግሞ ከአዳም ልጆች ጋር የምትሳተፈው አዳምና ልጆቹ የተሳተፉት እሷም የምትሳተፈው ነገር ነው ብሎ ዘርዝሮ ማለፍ ነው የሚሻል። ይህንን በአንድ ነገር እንግለጸው በአንድ ሀሳብ ውስጥ እናስቀምጠው ብሎ ወደ ሲስተማታይዜሽን መግባት አስቸጋሪ ነው የሚመስለኝ። በዛኛው በላይኛው በኩል ያለው ደግሞ ይሄ ፍጥሮች አይደለችም የሚለው እንረዳለን። አገላለጹ ችግር አለበት ብለን ነው የምንቃወመው። ቤታችን ዲቫይን ኔቸር አላት ብለው አይመስለኝም። እንደዛ አይሉም። ኦርቶዶክስ ቤተክርስቲያን ውስጥ አድገው እንደዚህ አይነት ንባብ ትርጉም የትም ሰምተው ስለማያውቁ እንደዛ ይላሉ ብዬ አላስብም። ምን ለማለት ነው የተለየ ዩኒክ የሆነ ነገር አላት ከፍጥረት መካከል ለማለት ፈልገው ይመስለኛል። እመቤታችን ፍጥረት ሌላው ሼር የማያደርገው ዩኒክ የሆነ ጸጋ፣ ዩኒክ የሆነ ስጦታ አላት ለማለት ፈልገው ይመስለኛል ግን የተናገሩበት መንገድ ግን ከዚህ የሚያልፍ ነው። ይህንን ለመናገር ፍጡር ብቻ አይደለችም የሚለው ቃል፣ ምክንያቱም አስቡት፣ አንድ አባት አንድ አባት ድንግል ማርያም ፍጡር ብቻ አይደለችም ብሎ ጽፎ ቢሆን ኑሮ በታሪክ የሚፈጠረውን ውዝግብ አስባችሁታል? ከዮሐንስ አፈወርቅ መጽሐፍት ውስጥ ድንግል ማርያም ፍጡር ብቻ አይደለችም የሚል ተገኝቶ ቢሆን በክርስትናው ዓለም ስንት ውዝግብ እንደሚነሳ አስቡት እና እኔ አይነት ኤክስፕሬሽኖችን መጠንቀቅ አለብን። ድንግል ማርያም ፍጡር ነች፣ ግን ከፍጡራን መካከል ግን ዩኒክ የሆነ የተለየ ማንም የማይካፈለው ጸጋ፣ ክብር፣ ሞገስ አላት። ይሄ ለምንድን ነው? በድነት ውስጥ የተለየ ብዙ ሰው እናት ሊሆን አይችልም። እሷ ብቻ ነች እናት። ስለዚህ በድነት ውስጥ ማንም ሊካፈላት የማይችል ማንም ሼር ሊያደርገው የማይችል የተለየ ቦታ አላት። ሔዋን አንዲት ነች፣ ዳግሚቱ ሔዋንም አንድ ነው። ቀዳማዊ አዳም ቀዳማዊ አዳም አንድ ነው፣ ዳግማዊ አዳም ክርስቶስም አንድ ነው። ስለዚህ ድንግል ማርያምም ዳግማዊት ሔዋን በተባለችበት አንቀጽ አንዲት ነች። በቃ ሌላ የሚደገም የለም። ሌላ ሰው በዚህ ስም ሊጠራ አይችልም። የክርስቶስ እናት የአምላክ እናት ተብሎ ሊጠራ አይችልም። ቅድም እንዳልኳችሁ ከእናትነት የሚነሳ የተለየ የማማለድ ሞገስ አላት። እናት ስለሆነች፣ የክርስቶስ እናት ስለሆነች፣ የቤተ ክርስቲያንም እናት ስለሆነች ይሄን ማንም አይቀፍለው። የሌሎች ቅዱሳን ምልጃና የእመቤታችን ምልጃ እኩል አናየው፣ የተለየ ነው። ይህንን ለመግለጽ ከሆነ ቅዱሳት መጽሐፍት አባቶቻችን በተናገሩበት ልክ ይገለጽ እንጂ ሌላ አዲስ ኤክስፕሬሽን አንጠቀም። እነሱ ያንን ያልተጠቀሙት ለምንድን ነው? ወደ ሌላ ነገር ሊወስድ ይችላል ብለው ፈርተው አይደለ? እኛ የምንፍራ ማለት ነው። ክብሯን ግን እነሱ በገለጹበት እስኪ መጀመሪያ እንረደው እስኪ፣ እና አባ ጊዮርጊስ በገለጹበት መንገድ እንረደው እስኪ፣ ሌሎች አባቶችም በገለጹበት እንረደው የሚል ነው ኤ ፎር ኔቸር ምናምን በሚለው ጉዳይ ለቤታችን ይሄ ቃሌ ይሄ ንግግር ለእመቤታችን ብንጠቀመው ሚስሊዲንግ ነው። አይሆንም፣ አይደረግም። ግን እመቤታችን ሁለት መሀል ላይ ያለች ነች። ምክንያቱም ዳግሚቴዋን ስንላት ከቀዳም እንደ ቀዳማዊቷ፣ ይሄ ሪካፕቹሌሽንን ስናይ ለምሳሌ ቅድም ሴቲቷ ብለ ታላቁ ያነሳው የሪካፕቹሌሽን እመቤታችን ንጽሕት ቅድስት ኃጢአት መርገም ያልነካት ብለን እንድንተረጉም ያስገድደናል። ለምን ካል ዳግማዊ አዳም ክርስቶስ ከቀዳማዊ አዳም ከበለጠ፣ ዳግሚት የዋን ድንግል ማርያምም ከቀዳማዊቷ ይዋን መብለጥ አለባት። ስለዚህ ከሷ የበለጠ ንጽሕት ቅድስት ሆና መገኘት አለባት። በእውነትም ድንግል ማርያም ከእሷ የበለጠ ንጽሕት ቅድስት ነች ለምን ያችኛዋ ንጽሕቱና ተፈጥራ ነው የበደለችው ድንግል ማርያም ግን ኃጢአት በበዛበት አለም ሆና ነው ያልበደለችው ስለዚህ በዚህ በኩል ስናያት እመቤታችን የሄዋንን ሌጋሲ የተረከበች ሳይሆን የሄዋንን ሌጋሲ ሪቨርስ የምታረግ ሆና እናገኛታለን ማለት ነው ቅዱስ ሄሬኔዎስ እንደሚለው የሔዋን መርገሟ በአንቺ ተቆረጠላት የሚለው። ስለዚህ እንዲህ ይሄ ቃል አሁን የፎለን ኔቸር የሚለው ለእመቤታችን መነገሩ ትክክል አይደለም። ግን ደግሞ ግን ደግሞ ከአዳምና ከልጆቹ እንዳትወጣ ሞቷን በዚው መብራራት ስላለበት ደግሞ በዛኛው በኩል ደግሞ የአዳም ልጅ ነች፣ የዳዊት ልጅ ነች። ሞቷን በሰው ልጆች ሁሉ የተሰራ ሞት ነው ብለን ደግሞ መናገር አለብን እና እኔ የእመቤታችን ጉዳይ በዝርዝር ነው መነገር ያለበት። በሆነ አጭር ስቴትመንት የሚጠቀለል አይደለም ብዬ ነው የማስበው። በጣም ነዋንስር ነው የኔ መረዳት። በጣም ነዋንስር ነው የጥንታ አብሶ ምናምን በሚለው ጽንሰ ሀሳብ ውስጥ ራሱ ጥንታ አብሶ ራሱ ማንዲፋይን ባደረገው መንገድ ነው የምናወራበት ጥንታ አብሶ እኮ ራሱ በጣም ዲቨሎፕድ በሆነ መንገድ አሁን የምናውቀው በዌስተርን ፎርሙሌሽን ነው። ኦግስቲን እና ከዚያ በኋላ የተነሶ የምዕራብ ሰዎች ፎርሙሌት ባደረጉት እና በፕሮቴስታንት መምጣት በኋላ በጣም ፕሮፓጌት በተደረገው በዛ ጽንሰ ሀሳብ ነው የምንረዳው እና እሱንም ማየት ያስፈልጋል እና በጣም ኑዋንስድ የሆነ ነገር ነው ብዬ የምረዳው ታላቁ ያ አይ ምናልባት ሞቷ ላይ ከሆነ ብዙ ጊዜ ጥያቄ የምነሳው ባለፈውም በደንብ ነበር ዲስከስ ያደረግንበት ኢን ዲቴይል ማለት ነው። ሞት የመርገም ውጤት ሆኖ በመጀመሪያ ወደ ሰው ልጆች ሕይወት ውስጥ መጥቷል። ያው ያው አዳማዊ መርገምማ እንግዲህ በክርስቶስ ስናምን ቀረ እኮ ክርስቶስ ሲሰቀል ቀረ እኮ እሱ መርገምማ። ስለዚህ አሁን ዛሬ ነው የምሞተው? ለምንድን ነው አምናለሁ? በክርስቶስ አምናለሁ፣ ተጠምቄያለሁ፣ ቆርቤያለሁ፣ ስጋው ደሙን በልቻለሁ። ዘበልዐ ሥጋየ ወሰትየ ደምየ ቦ ሕይወት ዘለዓለም ያለውን ቃል ፈጽሜያለሁ። ታዲያ ለምንድን ነው ሞተው? ሞት የመርገም ውጤት ብቻ አድርጎ ማሰብ እንዴት ያስኬዳል? ክርስቶስ ሞቷል፣ ስለዚህ መርገሙ አለበት ማለት ነው ክርስቶስም ሞቷል ስለዚህ መርገም አለበት ማለት ነው። ስለዚህ ሞት የሚለውን ነገር የኃጢአት ኮንሴኩንስ ነው እሱ ላይ ተማምነናል፣ ጥያቄ የለውም። የኃጢአት ኮንሴኩንስ ነው። እሺ ታዲያ የሚሞቱትን ሰዎች እንዴት አድርገን እንያቸው? ሞትን የቀመሱን አካላት እንዴት አድርገን እንያቸው? አንደኛ ቅድም የምር በረከት ያሏቸው ኃጢአት ሰርተው የኃጢአት ደሞዝ ሞት ነው እንደሚል መጽሐፍ ደሞዝ ሆኖ ሞት እየተከፈላቸው ሰዎች አሉ ሁላችንም ማለት ነው እንግዲህ ክርስቶስ ከመምጣቱ በፊት ያለው ሰው በሙሉ። ሁለተኛ ግን ሳይገባው በፈቃዱ የሞተ ደግሞ የእግዚአብሔር ልጅ አለ፣ ክርስቶስ ማለት ነው። እሱ የሞተው ሞትን ሊገድለው ነው፣ ሞትን ሊያጠፋው ነው፣ ቤዛ ሊሆነን ነው። ስለዚህ የሱ ሞት ተመልከቱ፣ ያው ሞት ነው፣ አንድ ሞት ነው፣ የተፈረደው ሞት ነው። ምንም ጥያቄ የለውም። የሞተው ያዳምን ሞት ነው ታዲያ የሞተው የአዳምን ሞት ስለሆነ በመርገም ምክንያት ሞተን ነበል መርገም ስላለበት ሞተን ነበል የተረገመ ነገር ስለያዘ ሞተን ነበል አይደለም ታዲያ ለምንድን ነው መጽሐፍ የሚለው ምንድን ነው ጠላቶቹ ሳለን በልጁ ሞት ታረቀን ያ የሚያስታርቅ ሞት ነው ያ የሚያድን ሞት ነው ያ ሞትን የሚገድል ሞት ነው ታዲያ ድንግል ማርያም እንደ ከእሷ በፊት እንደነበሩት ሰዎች የኃጢአት ደሞዝ ሆኖ ሞት ካልተሰጣል። እንደ ልጇ ቤዛ ልትሆን ካልሞተች ለምን ሞተች ነው ጥያቄው ለምን ሞተች ለምን ሞተች ስለዚህ ሶስተኛ ይመጣል ምን የሚል ምን የሚል የድንግል ማርያም ሞት በልዩ ኬዝ ነው የምናየው ልክ ጠጋዋን በልዩ ኬዝ እንዳየ ነው የአምላክ እናትነቷን በልዩ ኬዝ እንዳየ ነው ክርስቶስን ልጄ ማለቷን በልዩ ኬዝ እንዳየ ነው ወለቱ ስም እወ ማለቷን በልዩ ኬዝ እንዳየ ነው ሞቷንም እንደዛው በልዩ ኬዝ ነው የምናየው አንደኛ እነ ቅዱስ ያዕቆብ ዘስሩግ ባስቀመጡበት ከልጇ ጽዋ ለመሳተፍ ብለዋል። ሁለተኛ ግን የሚፈርሰው የማይፈርሰውን የሚበሰብሰው የማይበሰብሰውን ገንዘብ የሚያደርገው እ ከሞተ ብቻ ነው። ለዚህ ድንግል ማርያም ንጻ ጠባ ያላደሰበት ሰብአዊ ባህሪ ነበራትና ወደ ማይበሰብስ ኢንኮራፕ ተብል የሆነ ቦዲ ለመያዝ ምን ማለት ነበረባት? መሞት ነበረባት፣ መሞት ነበረባት። ይሄ ልክ አዳምና ሔዋን በገነት እያሉ ጸበለስን ባይበሉ ከዕፀ ህይወት በልተው ታድሰው ለዘላለም ኖረው ወደ ገነት ይገቡ እንደነበረው የዕፀ ህይወት አሁን ክርስቶስ ሆኖ ለድንግል ማርያም ተተርጉሞ እናገኘዋለን። ለራሷ ማለት ነው። ምን ሆኖ መጣ ማለት ነው? መታደስ ኢንኮራፕተብሊቲን ገይን የምናደርግበት ወይ ሆኖ መጣ። ስለዚህ መርገሙ አክቹዋሊ ምን ሆነ ማለት ነው? የመዳኛ መንገድ ሆነ። ማነውሱ ነው እሱ ሞት ሞት ሞት መጀመሪያ መርገም ሆኖ መጣ። ል ማርያም ለምን ሞተች? እንደ ክርስቶስ የቤዛነት ሞት ነው አይደለም። እንደ ሌሎች ሰዎች የኃጢአት ሞት ነው አይደለም። ታዲያ ምንድነው? የተሰጠውን ተስፋ የሚፈጸምበት ኢንኮራፕተብል የሆነ ቦዲን የምታገኝበት የሚፈርሰው የማይፈርሰው የሚበሰብሰው የማይበሰብሰውን ገንዘብ የሚያደርግበት መንገድ ሞት ስለሆነ ድንግል ትሞታለች ማለት ነው ድንግል ትሞታለች ማለት ነው። ሞቷ ከተያዘ ማለት ነው አይደለም? እሷ እኛ ዛሬ የምንሞተው በአዳማዊ መርገም ምክንያት አይደለም። አዳማዊ መርገም ስላለብኝ አይደለም እኔ የምሞተው። እነ አባ ተክለ ሃይማኖት የሞቱት አዳማዊ መርገም ስላለባቸው አይደለም። የሚፈርስ ስጋ ይዘዋል። የማይፈርስ ስጋ መሆን አለበት። በትንሳኤ ሙታን መታደስ አለበት። ያን የሚታደስ ስጋ ድሮ እጸ ሕይወት በልተን በገነት እያለን እጸ ሕይወት በልተን ታደስ የነበረው አሁን ሞተ ነው የሚታለበት ነው አንተ ለምን ትሞታለህ? መርገም ስላለብ ነው። ሙሉ ክርስትና ዝም ብሎ ተረት ይሆናል ማለት ነው። እንደዛ ከሆነ ገደል ይገባል ማለት ነው። ገደል ይገባል።

ለምንድነው እንደው ስተመን ድንግል ማርያም የማይለው? ድንግል ማን ያወዳድራል? ማን ያወዳድራል? ማርያም ግሎሪ በሚባለው የእመቤታችንን ክብር በመናገር እንደ ሶርያውያን አባቶች አለ አናገኝ ቅዱስ ኤፍሬም ሶርያዊም በተመሳሳይ ሁኔታ ድንግል ለወልድ ስጋዋን ብታለብሰው እሱ ደግሞ ጸጋና ክብሩን አለበሳት ይላል። ድንግል ለወልድ ስጋዋን ብታለብሰው እሱ ደግሞ የማይለወጥ ጸጋና ክብሩን አለበሳ። እንደዚህ አይነት ንግግሮች በጣም በጥንታውያን አብያተ ክርስቲያናትና በአባቶች ውስጥ የተለመዱ ናቸው። ምንንም የሚያሳይ ክብርን የሚገልጽ ቅዱስ አትናቲዮስ ኦን ዘ ኢንካርኔሽን ምንም እንኳን የሃጢያት ርዝራዡ እንኳን ያልነካት ናት ነው የሚላት። ድንግል ማርያም አይደለም ኢፌክቱ ቀርቶ ማለት ነው። በቃ ስፖትለስ ስቴንለስ ነው የሚላት። ምንም አይነት የኃጢያት ጠብታ የኃጢያት ስቴን ያልነካት ናት ብሎ ነው ቅዱስ አትናት የሰው እንደ ኢንካርኔሽን የሚያስቀምጠው። ከዚህ በፊት ብዙ ጊዜ ሰርቶ ነው ለዳ ምንድን ነው የምትሆነው? ማዕከላዊ ልክ አዳም በገነት ሲፈጠር እንደነበረው ሚድል የሚለው ፍጹም ስህተት ነው። በአንጻሩ ውስጥ ምንድን ነው የኃጢያትን ስጋ ይዛለች። ፍጹም ስህተት ነው። የወደቀ ባህር ይዛለች። ፍጹም ስህተት ነው። ፍጹም ስህተት ነው።